አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበሯችሁ የኦሳማችን አልቢ ሰቦች ሰላም እንደምን አላችሁ? አለን ከወትሮው ለየት ያሉ ቪዲዮዎችን ወደ እናንተ እየመጣለሁን አዲስ ዜና ነው። ዛሬ የመጣሁት ቤት ሰሪዎች ወይም ደግሞ ቤት በመስራት ላይ የምትገኙ የኢንቨስቲሽንግ እቃዎችን ነው ወደ እናንተ እየመጣሁት በጣም ውብና ማራኪ የሆኑ ደስ የሚሉ እቃዎችን ነው ወደ እናንተ እየመጣሁት እንደምታዩት በጣም ለሳሎን ቤት የሚሆኑ እዚህ ጋር እንደምታዩት በጣም የሚያምሩ እና ማራኪ የሆኑ አምፖሎችን እየላቸው መጥቻለሁ። ከዚህ ደግሞ ከጀርባይ እንደምታዩት ስኮት ላይ ታለ ካህል ጋር ላይ የሚደረግ ወይም ደግሞ እላይ ኮርኒሱ ላይ ጎንና ጎን ላይ የሚደረግ በጣም ውብ የሆኑ እቃዎችን ነው ይዤ የመጣሁት። እዚህ ጋር እንደምታዩት ደግሞ በጣም ዘመናዊ ነው። ይሄ ደግሞ እላዩ ላይ ስፒከር ያለው እንደምታዩት በጣም ጥሩ ቤዝ ያለው ነው። ምርጥ እቃ ነው። እንግዲህ እነዚህ እስከዛሬ ድረስ በውጭ ነበር የምናውቃቸው። አሁን ግን ኢትዮጵያ ውስጥ እየገቡ ያሉትን ምርጥ ምርጥ የሚባሉትን መብራቶች ነው ወደ እናንተ እየመጣሁት አጠቃላይ ዋጋዎችን ምን ይመስላል የሚለውን ነገር እስከ መጨረሻው የምነግራቸው ይሆናል። በድጋሚ ለቻናል አዲስ ከሆናችሁ ሰብስክራይ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ጥሩ መረጃዎችና እንዲሁም ደግሞ የፈርኒቸር ውጤቶችን በጣም ዘመናዊ የሆኑ አልጋ፣ ቁም ሳጥን፣ ኪቺን ካቢኔ፣ ቡፌ፣ ሶፋ፣ መጅሊስ እኛ እንግዲህ በሰፊ ሁኔታ እየሰራን እያደረሰን እንገኛለን። እናንተም እንግዲህ በተለይ ለማዳም ቀማሞች እኛን ማስተላላችሁ ታች ላይ በማስቀምጣላችሁ፣ ስልክ በቴሌግራም በኢሞ በዋትስአፕ እኛን ማናገር ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። ኦሳን ፈርኒቸር የተለያዩ እቃዎችን እየሰራ ይገኛለሁ። አሁን ደግሞ ዛሬ ይዤ የመጣሁትን በብዙ ሰው ሀሳብ የተለያዩ የፊኒሺንግ እቃዎችን ነው ይዤላቸው የመጣሁት። በጣም ውብና ማራኪ የሆኑ እቃዎች ናቸው። እነዚህ ደግሞ አነስተኛ የሆኑ ሶኬትና እንዲሁም አምፖሎች ናቸው። እነዚህ ደግሞ በጣም የሚያምሩ ትልቆች ናቸው። እንግዲህ በጣም ትልቅ ሳሎን እንደዚሁም ደግሞ እንግዲህ ቤታችሁን በአሪፍ ሁኔታ አሰርታችሁ ብዙ ወጪ አውጥታችሁ ጅምሰማ አውጥታችሁ በጣም በብዙ ሁኔታ ካለዚህ እንግዲህ ይሄ ዋናው ድምቀቱ ማለት ነው። ይሄን ስታደርጉበት ነው የበለጠ የሚያምረው። ጅምላ የታለ እንደምታዩት በሰፊው እሱንም የምነግራችሁ ይሆናል። እንግዲህ እነዚህ ብዙ አይነት ዲዛይን ከአስር በላይ ዲዛይን ናቸው፣ ዛሬ እየላቸው መጣሁት በጣም ውብና ማራኪ ናቸው። እንደምትወዳቸው ተስፋ አደርጋለሁ። እና ቀለል ባለ ዋጋ ዋጋ እንግዲህ በአስተያየት ነው እየሸጥ የሚገኘው የምገኘው ከእናንተ የሚጠበቀው እንግዲህ መደወል ብቻ ነው። ሰርፕራይዝ ማድረግ እንችላለን። ማንኛውንም ዕቃ ገዝተን ገዝተን ማድረስ እንችላለን። እንግዲህ ዛሬ የዚህን ቀጥታ አሁን መረጃውን እነግራችኋለሁ። ወይም ህንድ ብር ነው አሁን ላይ ወቅታዊ ዋጋ ቢሮ የምነግራችሁ ይሆናል። እሺ ሰላም ሰላም ቤተሰቦች ይሄ የምታዩት አምፖል እንግዲህ ይሄ ባለ ስፒከር ያለው አራት ሺህ አምስት መቶ ብር ነው። ስፒከር አለው። እንደዚሁም ሶስት ከረል ነው የሚያበራው፣ ይቀያይራል። ሶስት አይነት ነው የሚያበራው። ያለ ስፒከርም ደግሞ አለ። እነዚህ ስፖትላይቶች ላይቶች ናቸው። በጣም የቤት ድምቀት የሆኑ ናቸው። በተለያዩ ዲዛይን እና ከረል አሉ። ስሪ ከረል ናቸው እነዚህም እና ሰባት ከረል የሚያበሩ አሉ። እነዚህ ደግሞ ለኮሊደር፣ ለአርጋ እንደዚሁም የተለያዩ አራት ከረል ናቸው። ይዋቸው እነዚህ ደግሞ ተንጠልጣይ ሲሆኑ በጣም ሳሉልኝና ምናምን እነዚህም ስፒከር አላቸው የራሳቸው ሪሞት የራሳቸው ፍሌሽ እና የተለያዩ ከረል የሚያበሩ ናቸው ይዋቸው እስቲ እነዚህም ደግሞ ሃንጊንግ ናቸው ሃንጊንጎቹን ያቸው በብዙ ዲዛይን አስር እና ከዛ በላይ የሆኑ ዲዛይኖች ናቸው እንደምትመለከቷቸው እነዚህ ደግሞ ሴት አምፖሎቹ ባለ አምስትም ባለ ሶስትም አሉ ይዋቸው እና ይህን ይመሳስላሉ በተለያዩ ዲዛይን አሉ። እነዚህ አራት 4500 ናቸው። እነዚህ እነዚህ ጥቁሮቹ ሶስ ባንድ ማለት ነው። የብቻ የሚሸጣሉ ለየብቻ አንድ እነዚህ ለብቻ ነው። ይሄ ነው፣ ዲዛይን ነው የተለያየ ዲዛይን ናቸው። ዋጋቸው አንድ ነው። ዲዛይኖቹ ግን በተለያየ ዲዛይን አሉ። አዎ ሶስቱ ባንድ የሶስቱ ዋጋ 4500 ብር ነው። ለብቻም ለአንድ ተነጥሎ ይሸጣል፣ 1500 ነው ለብቻው አንዱ። እነዚህም ያው ናቸው የተለያዩ ዲዛይን ያላቸው ናቸው። ዋጋቸውም በሶስት ይሸጣሉ እንደዚሁም በአንድ ይሸጣሉ። ዋጋቸው በሶስቱ በአንድ አራት ሺ አምስት መቶ ብቻውን አራት ሺ አምስት መቶ ብር ሲሆን እነዚህም ደግሞ አሉ። ትላልቅ ስፒከር የራሳቸው ሪሞት ያላቸው የራሳቸው ፍሌሽ ያላቸው የራሳቸው ስፒከር ያላቸው ሶስት አይነት ነው የሚያበሩት። እንደምትመለከቷቸው እስኪ እንግዲህ እዩት። ከረሉን እንደፈለጋችሁ መቀያየት ትችላላችሁ። ክሪስታል ሃንጊንግ ይባላሉ ትላልቆች። እነዚህ ደግሞ ሴት አምፖል ይባላሉ። ባለ አምስት አምፖሎች የሚወስዱ ሲሆኑ ባለ ሶስት ስም አሉ። እንደዚሁም እሱ ደግሞ ዋጋው ሰባት ሺ አምስት መቶ ሲሆን ባለ ሶስቶቹ ደግሞ አራት ሺ አምስት መቶ ነው። ባለ ሶስቱ እንደምትመለከቱት እነዚህ ናቸው። አምፖል አልገባላቸውም። አምፖል ሲገባባቸው ይበራሉ። ያው አምፖል ስላልገባባቸው ነው። የተለያዩ ፋኖችም አሉ። ትንሽ ባለ አራት ክንፍ፣ መካከለኛም እንደዚሁም ደግሞ እዚህ ጋር ይገኛሉ። ትልቅም ደግሞ እዚህ ጋር ይገኛሉ። ባለ ሶስት ክንፍ በጣም ትልቅ ፋን ፋን ነው ፋን ነው ትልቅ ፋን ዋጋው ይሄን ያው አራት ሺ አምስት መቶ ብር ትልቁ። እቺኛዋ ደሞ 5000 ብር ስትሆን ይሄኛው ደሞ 5500 ብር ሚዲየም ፋናት። እቺኛዋ ትንሿ ባለ አራት ከፍናት ኢንዲያ ኢንዲያ ፋናት። በጣም ቆንጆ ፋን የሆነኝ ናት የጣራ ፋናት እንደምታያት እና አምፖልም እስከ 60 ዋት አሉ እንደምታያቸው። ሳምሪ አምፖል እና ጥራት በተለያዩ ጥራት ያላቸው አምፖሎች እኛም ጋር ይገኛሉ። በውስጥ ሀገርም እንደዚሁም በውጭ ሀገር የተለያዩ አምፖሎች እንደምታዩት፣ ኤዲሰን ሳምሪ፣ እንደዚሁም ቆንጆ ቆንጆ የሆኑ አምፖሎች እነዚህም ደግሞ ስትዩቸው ስፖቶቹም በተለያየ በጣም ውብ ውብ በሆኑ ማራኪ በሆኑ ከረል ነው የሚያበሉት እስቲያቸው እንደምትያቸው ለምታያቸው እንግዲህ በጣም እየቀያየሩ ቆንጆ በሆነ ከረል ነው የሚያበሩት እናመሰግናለን። እንግዲህ እንደ ተመለከታችሁት በጣም ውብና ማራኪ የሆኑ እቃዎች ነው ለዛሬ እየላቸው የመጣሁት። በአዲስ ቪዲዮ እንግዲህ እስከምንገናኝ ቀጣይ ደግሞ የሴራሚክ ዋጋ እንዲሁም የባኞ ቤት እቃዎችን በአጠቃላይ አንድ ላይ አድርጌ የማሳያችሁ ይሆናል። በጣም አዳዲስ እቃ የሚገቡ አሉ።